ክርስትና የማያድግ ክርስትና ኢንፍሉዌንስ የማያደርግ ክርስትና ጦርነት ማስቆም የማይችል ክርስትና ዘረኝነት የማያስቆም ክርስትና አመፃን ስታክ የማያደርግ ክርስትና፣ ኢቨን ወደ ውጭው ሳንወጣ አዳራሹ ውስጥ ያለው ሹክቻ ጌታን ተከትሎና ጌታን አይቶ በቅንነት እለት እለት ከመገዛት ይልቅ የልቡን ምኞትና ፍላጎት የሚያሳካ ትውልድ፣ የሚፈልግ ትውልድ በየዕለቱ እንዳሸን መፍላት ዛሬ አንዳንዱ ቸርች ከሚመጣ ይልቅ የሆነ ድንጋይ ቦታ የሚያገኘውን ጓደኛ ይመርጣል። ምክንያቱም ቸርች ውስጥ ለሴጣን ለሰን የሚሰጡ ልጆች ተፈጥረዋል። ሰው ውሸተኛ ከሆነ እግዚአብሔር ግን ምን ይሁን? እውነተኛ ይሁን። ምን ማለት ነው? የቱን ያክል ሰው ባህሪውን ቢቀያየር፣ ቃላቸውን ባይጠብቁ፣ መሃላቸውን ቢያፈራርሱ፣ እግዚአብሔር ግን ለዘላለም ታማኝ ሆኖ ይኖራል። አሜን። ታማኝነት ለእግዚአብሔር ስራ አይደለም። ታማኝነት ለእግዚአብሔር ባህሪው